ከፋ አይቁረት ልብሽ ይዞ ትላቻ ማሪኝን ያለ የዛሬን ብቻ ሚራ ላ ላ ሮ ለምዶብኝ እንዳላልኩ ይ ምናምን እያለች ስለነበር ግራጋብቶኝ ነው። ኦኬ ነው ያፈቅራለሁ ነበር ልታስያውቀኝ ነበረ። በእናትህ የቀለዳችሁብኝ አይደለም? የቀለድሽ ነው እንደዛ የምታስበው? እንዴ ብዙ ነገር አወርሰናል። እንዴ ለአንተ ያ ነገሮች ሁሉ ቀልድ ሊሆን ይችላል፣ ግን ለኔ አይደለም። እንዴ እኔ እኮ ከአንቺ ጋር ካሜራ ፊት እሺ፣ የመጣሁት ምናምን እኮ ለዚህ አይደለም። የራሳችን ምክንያት ነበረን። ይሄ እንደሚፈጠር አላወቅም ነበር። ወይስ መጀመሪያ ግንኙነት ነበር? በጣም እሺ፣ ግንኙነት ምናምንማ አልነበረንም ነው። ግንኙነት ነበረ? ተናገሪ እንጂ። አዎ ነበረን። ምን አይነት ግንኙነት

እንዴት መጣ? ምን ማለት ነው? ለምን? እንዴ እኔ እናንቺ አውርተን ነዋ። እዚህ ነገር ውስጥ የገባ ነው ነበር፣ ግን ምንም ግን እኮ የለውም። ፈልጌው ካለ እሺ ይረዳሻለሁ እኮ፣ ግን የተለየ ነገር ሲኖረን እኮ ነው ወደዛ ያለ ነገር ውስጥ እኔ ፈልጌው አይደለ? የተገናኘንበት ምክንያት ሀይሚን ማስቀናት ነው አይደለ? አልነበረም። ነበር አንድ ያወራ ነው አይደለ? ለአንተ እንደዛ ነው የሚመስልህ። እኮ እኮ እኔና አንቺ ያወራን በምክንያት ነው አይደል? አዎ። ሀይሚ ስሚኛ ጠናበኝ። ምክንያታችን እሱ ነበረ። እሺ፣ የምታውቂው ነገር ነበር፣ ነው እንደዚያ ያልሽኝ። አዎ፣ እንደምትወደው አውቃለሁ። በምን አወቅሽ? አወቅሁኝ። እንዴት? እኔ ነግሬያታለሁ

ምናገረው ብዙ ጊዜ ሚዛናዊ ስለማንኛውም መጨረሻቸውን እግዚአብሔር ያሳምርላቸው። እግዚአብሔር ጣልቃ ይግባና ያስተካክላቸው።

ሀ እነዚህ ልጆች በቃ ወደ ሚዲያ እንዳያመጡ ማስቆም ከሰሞኑን እውነት ተናገሩ